ነበርኩበትን ሕይወቴን ሳስበው እኔ ደስታዬ ነው እውነት፣ እግዚአብሔር ይስጣችሁ የደረሳችሁልኝ ሁሉ። ያኔም ሳገኝሽ ዝናብ ነበረ። ለዚህ ሁሉ መጀመሪያ ቀደም ብላችሁ ይህን ከማየታችሁ በፊት የዚህ ቤት መጀመሪያውን እዩት እና ከዛ ተመልሳችሁ ትመጣላችሁ። እንባዋንም ተስፋዋን በእናንተ ላይ ከእግዚአብሔር ቀጥሎ በእናንተ ላይ የጣለችውን ተስፋ ቪዲዮን አይታችሁ ተመልሳችሁ ኤም ቤት ታዩታላችሁ። ምንድን ያልሽ ቤቱ ተናደ? ይህ አሁን እንትን ነው፣ ከጣራ ላይ እንትን ያለ ነው ከጣራ ላይ የሚመጣውን ዝናብ የደቀሽበት ነው። አይዞሽ ጋር ከምንም ሁሉ ነገር እንደዚህ ነው፣ ግራ ገብቶ ሷ እየተሳቀቅ ዝና ወሰዳ ከእሷ ጋር ደጅ ነው የምናድረው። እዚብሔር በሚያ በእነት እሷ ጋ ደጅ ነው የምናድረው። ሆን እንዳያችሁት ነው እንግዲህ ያ ቤት እንደዚህ ተቀይሯል። እግዚአብሔር ስሙ የተመሰገነውን። እንግዲህ አብረን ደግሞ ጨዋታ ከእሷ ጋር አንዳንድ እንትኖችን ንግግሮች እናደርጋለን። ተከተሉን። ሰላም ጤና ይስጥልኝ የተከበራችሁ ወንድሞች እህቶች፣ እናትና አባቶች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። ከዚህ ቀደም ከአልማዝ ጋ ተገናኝተን ነበር። ቤት እያላት ዝናብ ሲዘንብ ግን ለመጠለል ሌላ ቤት ነበር የምትሄደው፣ እና የቤቷ ሁኔታ ለኑሮ እጅግ በጣም አስቸጋሪ የነበረ ነው ከልጆቿ ጋር ጣራው ያፈስ ስለው ነበረ። እዛ ምዛ እዛም ማስታጠቢያ ተቀምጦ ዝናቡን እየጠበቀች እያፈሰባት ነበረ። እና ደሞ ያው እግዚአብሔር ይመስገን ማህበራዊ ሚዲያ ላይ እናንተን በማስተባበር አንድ የተህታችን 50 ሺህ ብር ረድታናለች። ከዛ በኋላ ደሞ እኛ ከዘኪ ቲዩብ በምናገኘው ያው ድጋፍ ማለት ዘኪ ቲዩብ ቲዩቡ ዩቲዩቡ በሚከፍለን ማለት ነው እሱን ጨምረን ወደ ሁለት መቶ ሺ የሚጠጋ ገንዘብ አውጥተን ይህን ቤት ለመስራት በቅተና ማለት ነው። እንግዲህ ከአልማዝ ጋር አንዳንድ ቆይታ እናደርጋለን። ሰላም ዋልሽ። እግዚአብሔር ይመስገን። አልማዝ። አቤት። አልማዝ ማለት ቻኮል ያኔ ስንገናኝ እያለቀሽ ነው የነበረው። ዛሬ ደግሞ ሳቅ ሆኗል። ይሄ እግዚአብሔር ስራ ነው። እምባሽን እግዚአብሔር ስለቀየረ ስሙ የከበረና የተመሰገነ እንደዚህ ያልነበረም እግዚአብሔር። ዘኪን እድሜ ጤና ይስጠው። በጣም ነው የማመሰግነው። በፊቱ ቤቴ ማ ያፈሳል ዝናብ ሲመጣ የምጠለለው ሰው ቤት ለሰው ቤት ነበር የምንከራተተው። እግዚአብሔር እንባን ያብሳል እና ዘኪዬ፣ እድሜህን ጤናህን ይስጠው፣ ደረስክልኝ። እግዚአብሔር ይስጠክ። የነበረው ጎርፍ ሊወስደኝ እስከ ልጆቼ ስቃይ ውስጥ ነበርኩ። ያን ስቃይን እግዚአብሔር እንባ ይናበሰው፣ ደረስክልኝ እድሜህን ጤናህን ይስጥልኝ፣ ወንድሜ ኑርልኝ። እና አሁን ደግሞ እግዚአብሔር ከውጭም ከሀገር ውስጥም ያላችሁ ሁሉም እግዚአብሔር ይባርካችሁ፣ ጤና እድሜ ይስጣችሁ፣ ክፉ አይንካችሁ። በጣም ነው ማመሰገናችሁ። እውነት እውነት ከጉርጋድ ከእናቴ ውድ እንደወጣው ነው የምቆጥረው። በእውነት የነበርኩበትን ህይወቴን ሳስበው እኔ ደስታዬ ነው እውነት። እግዚአብሔር ይስጣችሁ የደረሳችሁልኝ ሁሉ። ዘክዬን እድሜ ጤና ይስጠው በእውነት ከነ ልጆች እኔ እኮ ልጆች ጣራ ሲመታ እውነት አልመሰላቸውም። በጣም ነው እንትን ያሉት። ኑሩልኝ ክፉ አይንካችሁ በእውነት በአሁኑ ሰዓት ምን ያህል ውስጤ እንደተደሰተ ደስታ ነው የሚያስለቅሰኝ በእውነት። የሰው ልጅ ህይወት ከባድ ነው እና እግዚአብሔር አነሳኝ። ጎረቤቱም ለሁሌ ጭንቀት በቃ በጣም ጎረቤቱም ከኔ ጋር እንደተጨነቀ ነው። እድሜያቸውን ጤናቸውን ይስጥልኝ በእውነት አመሰግናቸዋለሁ። ከኔ ጋር ሁሌ እንደተጨነቁ ነው ሁሉም። ይሄ ነው ይሄ ነው ብዬ የማወራው የለም። በቃ እኔ አሁን ማለት የተሰሩ ስራዎችን አሁን ጎረቤት ደስ ብሎት ያው ቤቱን እንትን የማያቸው ጎረቤቶች ያንቺን በፊት ጭንቀት ስለሚያውቁ አሁን ደግሞ ያለውን ሁኔታ ስለሚያውቁ ደስታሽ ተካፋይ የችግሮች ተካፋይ እንደነበሩ ሁሉ አሁን ደግሞ የደስታሽ ተካፋይ ለመሆን ነው። ምን ምን ተሰራ ንገሪኝ እስኪ? እሺ መጀመሪያ ጣራው ተሰራልኝ። አሳሳቢ የነበረውን ደግሞ ጎርፍ ነበር። የጎርፉንም እንትኑን ወንዙ ዳር ስለነበር ወንዝ ስላለ እሱንም ገንብተውልኛል። ቆጥም ነበር ቆጥም ተሰራልኝ። ጣራውን ግርግዳ የለውም ነበር። ሁለት ክፍል አድርጎልኛል፣ እና ይተኛሉ። እግዚአብሔር ይመስገን። እና በርም ሰባራ ነበር፣ በርም እንደዚህ አልነበረም። በርም ተቀይሮልኛል። የእንጨት በር ነበር እና ስዘጋውም ስቃይ ነበር። እሱንም ተቀይሮልኛል። ስንት ሰው እየወደቀ እየተነሳ ነበር። እኔ እንግዲህ አይረሳም። ዘኪያስፈ መብራት አለው

ይህ ማን ነው? ማን ነው? ባለቤት ነው? ሞቶብሻል? አንድ የሚባል አባባል አለ፣ ሴት እንግዳ ከሌለ ሁሉ ሴት? ክረምት ከሌለ ሁሉ ሁሉ ቤት ይባላል። እንዳጋጣሚ ያኔ እየዘነበ ነበር፣ አሁን ዛሬም ስንጨርስ እየዘነበ ነበር አው እና ሁለቱም ተገጣጠመ። ይህም ቤት ለማየት ስንመጣም እንዳጋጣሚ እየዘነበ ነው። ዝናቡ እንዳለ ቤት ውስጥ ነበር የሚገባው እና እንደምትመለከቱት ቪዲዮ ላይ እዛም፣ እዛም፣ እዛም ሳፋ ደቅና ውሃውን ወደ ውጭ ታፈስ ነበረ። እንዳጋጣሚ አሁንም ስንመጣ እየዘነበ ነው። ዝናብ የሚባል ቤት ውስጥ የለም። ከልጆቿ ጋር አሁን የሰላም ኑሯን ትኖራለች ማለት ነው። ይህ የሆነው ያው በማህበራዊ ሚዲያ ላይ በማስተባበር ነው። አንዲት እህታችን አምሳ ሺ ብር አግዛናለች። ከዛ ውጭ ደግሞ እኛ በዩትዩብ ቪው በሚታየው ከዛ ላይ ነው በሚከፍለን ክፍያ ጨምረን ነው የሰራ ነው ማለት ነው። እግዚአብሔር እናንተም የዩቲባችንን የማማዝናሽንም ሌሎች የምገባም ጭምር እየተመለከታችሁ ዩቲዩብ ገንዘብ እንዲያስገኝ አድርጋችሁ እንደዚህ የአማረ ቤት እንዲሰራ ለእህታችን ስላደረጋችሁ እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የምናመሰግነው። አሁንም ወደፊትም እንደዚህ አይነት ብዙ አቅመ ደካሞች ስላሉ የተጠየቅናቸው ብዙ ቤቶችም ስላሉ ለነዛን ቤቶች ለመስራት እናንተ በዋናነት በጸሎታችሁ ከእግዚአብሔር ጋር ባላችሁ ግንኙነት በጸሎታችሁ አስቡን። የሰዎች እንባ ሲታበስ አገርም ይባረካል፣ ሰፈርም ይባረካል፣ ከተማም ይባረካል። ያንን እንባ ወደዚህ ፈገግታ ያመጣችሁት እናንተ ናችሁ ከእግዚአብሔር ቀጥሎ ማለት ነው እና እግዚአብሔር ብድራቱን ይክፈላችሁ። ቡናችን ጠጥተን ነው የምንሄደው፣ ሳንጠጣ አንሄድም። እንግዲህ በጣም ነው የምናመሰግነው። ወደ አልማዝ ጨዋታችን ቴማ በጣም ደስ ብሏቸዋል። በጣም ሁሌም እንዲያመሰገኑ አንድ ወንድ ነው ያለኝ እና ሁሌም ዘኬን እግዚአብሔር የነበርንበትን ሕይወት እንዲመቀየራችን እግዚአብሔር ይመስገን። አሪፍ ሴቷ በጣም እግዚአብሔር ይስጠው። እውነት እውነተኛ ቆርቆሮ ቀና ብለን ትንሽ ትንሽ ኧረ በስመ አብ በፊት እኮ ቤት ግቢ ስላት እንኳን አትገባም። በቃ ጎረቤት ቁጭት እልና በቃ እኔን ነግባ ቤት ስላት እሺ አይሉም አይወዱ በቤታቸው ለመግባት አይወዱም። እኔ ራሴ ቁጭ ብዬ አንድ ቦታ ቁጭ ብዬ ጎረቤት ቁጭ ብዬ ወደዚህ ስመለስ በቃ እንትን ይለኛል። ግን አሁን እግዚአብሔር ይስጣቸው በእውነት ከኔጋ አንብተው ነው ከኔጋ ስቸገርም ሁሉ ነገር በቃ አይዞሽ፣ እግዚአብሔር ጤናውን እህቴም ክፉ አይንካት ከእነ ልጆቿ ከእነ ቤተሰቦቿ አይዞሽ ብላ ያልፋል እያለች ከአቅም አንሳል እንጂ እነሱ ሁሉም ሊያረጉልኝ ይፈልጋሉ። ወጣቶቹም በጣም ግን በአሁኑ ሰዓት ምን ያርጉት በቃ እንጂ ሁሌ ነው ወጣቶቹም የግቢ ልጆች አብሮ አደጎችም ሁሉም ጎረቤቱም ሁሉ አዝነውልኝ ነው። በቃ አይዞሽ አልማዝ እና እግዚአብሔር የተመሰገነ። እውነት ዘኬ እውነት። በዚህ አጋጣሚ ጎረቤቶችሽ ማለት ያኔ እኛ ቤቱን ልንጀምረውም ገና ስንመጣ ምናም ያላቸው ደስታ ላይ ይታይ ነበረ። የራሳቸው ቤት የሚሰራ ነው የሚመስለው ደስታቸው እና ማንስ ያን ሲመርቁ ሰርተን ስንጨርስ ትመርቃላችሁ፣ ገናቸው ነበር። ስለዚህ ዛሬ በደንብ አድርገው ያው ይመርቃሉ ማለት ነው። እሺ፣ እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ፣ ከክፉ ነገር ይጠብቅህ። አገራችን ሰላም ይሁን። አገር ስትኖር ነው እኛ የምንኖረው። አገር ሰላም ይሁን፣ አገር ሰላም ይሁን። እችን ልጅ እንዳሰብካት በበጎ ነገር እግዚአብሔር ያስብህ። እኛንም ከሀሳብ ከሰቀቀን አውጥተህናል። እግዚአብሔር ከፈራኸው ነገር ሁሉ ይጠብቅ። ክፉህ ከፉ ይውደቅ። እኛ ደስ ብሎናል። አንተንም ደስ ይበልህ፣ ደስ ይበልህ። መላክ ራጉኤል ይርዳ፣ መጋቢ ብርሃን ቅዱስ ራጉኤል እምትንከባለልለት የምትረዳው መላክ ይርዳ፣ እስከ መጨረሻው ይርዳ። በኔ በኩል ጨርሻለሁ። አቡነ ተክለ ሃይማኖት ይሙሉበት። ሙሉ ነው። አልማዝ የስራ ሰው ናት። ስራ ትሰራለች። ምን ምን ስትሰራ እንደነበረ እሷ ትነግረናለች። ከዛ አሁን ላይ እየሰራች ልጆቿ እንድታሳድግ እኛ ደግሞ የተሻለ ነገር ማድረግ እንዳለብን ደግሞ ያው እናስገነዝባለን ማለት ነው። እስኪ ልጠይቃት። ምን ምን ስትሰራ እንደነበር መጀመሪያ አይላንድ ለቅሜ፣ በየሰፈሩ እየሄድኩ ለቅም አለው። በየቦታው በቃ እስከ ኳስ ሜዳ ምናምን እየሄድኩ ለቅሜ እሱን እሸጣለሁ። ደግሞ ሰው ቤት እንጀራ እምጋግራለሁ። ከዛ ደግሞ ተባራሪ እንደዚሁ ልብስም ደግሞ አጥባለሁ። እንትን ደግሞ ፀጉርም ሳገኝ ሹሩባም ሳገኝ እሱን እምሰራለሁ። ምንም በቃ እኔ ቁጭ አልልም። እኔ ሴፍትኔት ደግሞ ቆይቷ ሰርቻለሁ በፊት እና እግዚአብሔር ያው በዚህ ነበር ሕይወቴን የምተዳደረው። እንጀራም ሰው ቤት እንደዚህ ቀለል ያለ ቤት ይቀጥሩኛል። እንጀራም ወጥም ሰርቼ ጋግሬም ወደ ቤት ይመጣል። አሁንም በተቻለኛ ግን ከእግዚአብሔር ጋር ጤናና እድሜ ከሰጠኝ ያው ልብስ አጥቤ ልጆቼ ማሳደግ እፈልጋለሁ። አሁንም እግዚአብሔር አጥባለሁ፣ እያመጣውኝም አጥቤ ትነላለሁ አስረክብ በፊት የጋራ ነበረ የምትጠቀሙት መብራት፣ አሁን ለብቻሽም ስለሆነ ው ምስስ እግዚአብሔር ይመስገን የልብስ ማጠቢያ ማሽን እንደ ወደ 45 ሺ ብር ምናምን እንደ እሷን ብትተባበሯት በልብስ ማጠቢያ ማሽን ስችጋ ልብስ የተለያዩ ሰዎች ልብስ እያመጣች እያጠረች እራሷን የምትችልበት መንገድ ይመቻቻል። ያን ማድረግ የምትችሉ በቡድንም በግልም ማድረግ የምትችሉ ሰዎች አግዟት። እግዚአብሔር ብድራቱ ሊክፈላችሁ በጣም ነው የምናመሰግነው። እንግዲህ ቤቱ ሞቅ ሞቅ ብሏል። ሞቅ ይበል ዘላለም ቤቱ። እንግዲህ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ሌሎችም የአቅመ ያቅመደካሞ ቤቶች ስላሉ በጣም ብዙ በጣም በረንዳ እንደውም ይሻላል የሚባሉ ቤቶች አሉ። ጎዳና ይሻላል የምትሏቸው አይነት ቤቶች አሉ። እነሱንም አድሰን የተሻለ እንደ ሁለት ቀን ሶስት ቀን የተሻለ ቤት ተኝተው ተመስገን እንዲሉ ታደርጉ ዘንድ አደራ እንላለን። አልማዝ፣ እንኳን ደሳለሽ እንኳን ደሳለሽ። እግዚአብሔር ይስጥልኝ። በጣም ነው የሚያመሰግነው። መልካም ኑሮ እውነት። እሱም እግዚአብሔር በሰማይ ቤቱን ያሳምርለት። እውነት፣ በጣም እኔ ብዙ ደፋ ቀና ብሏል። እግዚአብሔር እንግዲህ ድንገት ተጠትናለ። ሰላማችሁ ይብዛልን። እንግዲህ ገና ሆኖልን እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ይሄ ቤት የተሰራው እንግዲህ ዩቲዩብ ላይ ባለው ቪው በተከፈለኝ የገንዘብ ነው። አንዲት ልጅ 50 ሺህ ብር ረርታናለች። ከዛ በኋላ ግን ወደ 150 ምናምን ሺህ ብር ከዛ ከዩቲዩብ ላይ ያጠራቀምኩትን የዘኪቲ ቪው ማለት ነው። አሁን ሪቫን ሪቫን እንኳን የለም ሪቫንም አንቆርጥም፣ ተስፋም አንቆርጥም። ቤቷን እናስገባታለን። እንኳን ደስ እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ። በርቺልን፣ እንግዲህ እሺ። ደግሞ ልብስ ማጠብ እያጠበች ልጆቿን እንድታሳድግ የልብስ ማጠቢያ ማሽን ብትገዙላት፣ እዛ ጋር የልብስ ማጠቢያ ማሽን አድርጋ ልጆቿን ታሳድጋለች። ቸብቸብ አድርጉ። አሁን እንግዲህ ልትገባ፣ አጨብጭቢ ግቢ። መልካም ኑሮ። እሺ ቻው። እሺ።